እጅግ ውድ የሆኑ ምርጥ አስር በአፍሪካውያን የተሰሩ መኪናዎች። ሰላም ጤና ይስጥልኝ ውድ የኤቲ ኢንሳይት ቻናል ቤተሰቦች። ላምበርጊኒ፣ ፌራሪ፣ ቡጋቲ እነዚህ ስሞች የዓለማችንን የቅንጡ መኪኖች ኢንዱስትሪን በበላይነት የሚመሩ የምናውቃቸው ስያሜዎች ናቸው። ነገር ግን በአፍሪካ አገር ውስጥ ብቻ የሚመረቱ ከፍተኛ አቅም ያላቸውና እጅግ ውድ የሆኑ መኪኖች እንዳሉ ብንነግራችሁስ? እስከ ፕሮግራማችን ፍጻሜ አብራችሁ ከቆያችሁ ስለነዚህ አስደናቂና እጅግ ልዩ የሆኑ ውድ የሆነ ዋጋ ስላላቸው ምርጥ አፍሪካዊ መኪኖች የምንነግራችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እና የመደመር ምልክቷን በመጫን አዳዲስ መረጃዎች፣ አስደናቂ ሁኔታዎችን እንዲሁም ልዩ ልዩ ጥቆማዎችን እንዲደርሳችሁ ማድረግ ትችላላችሁ። አብራችሁን ቆዩ። ካታንጋ ለግዠሪ ሲዳንስ፣ ጋና። እነዚህ መኪኖች በጋናው ካታንጋ አውቶሞቢልስ ልዩ ቅንጡ የመኪና አምራች ኩባንያ አማካኝነት የሚመረቱ ሲሆን የኩባንያው መስራች አፖስቴል ኳዶ ሳፎ ካታንጋ ይባላሉ። ይህ ድርጅት የሚያመርታቸው መኪኖች የውስጥ አሰራራቸው ወይም ኢንተርየር ዲዛይን በልዩ ሌዘር የተሸፈነ መሆኑ፣ በውስጥ የሲኒማ ሙዚቃና ልዩ የመረጃ ቴክኖሎጂዎች እንዲሁም ለልዩ ደንበኞች ወይም ቪይፔስ ጥይትን መከላከል የሚችሉ መኪኖችን ማምረት መቻሉ በከፍተኛ አፍሪካውያን ግለሰቦችና በፖለቲከኞች ዘንድ ተመራጭ እንዲሆን ያደርገዋል። የዚህ መኪና ዋጋ ከ70 ሺህ የአሜሪካን ዶላር በላይ ነው። በአፍሪካ እጆች መሰራቱ ደግሞ ልዩ የሚያደርገው ምልክቱ ነው። ዘጠነኛ ፕሬስቲጂ ሞተር ስተንደር ክራፍት ደቡብ አፍሪካ። ይህ የደቡብ አፍሪካው መኪና አስደማሚ ጉልበትን ለአይን ማራኪ ከሆኑ አሰራሮች ጋር የያዘ ነው። ይህ በእጅ የሚሰራ የስፖርት መኪና እስከ 300 ሆርስ ፓወር ወይም የፈረስ ጉልበት የሚያመነጭ የቱርቦ ቻርጀር ሞተር የተገጠመለት ነው። ይህ መኪና በጣት የሚቆጠሩ ምርቶችን ብቻ የሚመረቱ ሲሆን ይህም ውሱኑ በአፍሪካ የተመረተ መኪና ያደርገዋል። የዚህ መኪና ዋጋ ከ80 ሺህ የአሜሪካን ዶላር በላይ ነው። ይህም ከተወሰኑ የአውሮፓ የስፖርት መኪኖች ጋር እኩል እንዲሆን ያደርገዋል። ስምንተኛ ሞባይስ ኤስዩቪ ኬንያ የኬንያው ሞባይስ ምቹና ተስማሚ ላልሆኑ ፈታኝ የአፍሪካ መንገዶች የተሰራ ቅንጡና ውድ መኪና ነው። በከፍተኛና ልዩ ትዕዛዝ ለትልልቅ ከበርቴዎች የሚሰራው የመኪናው አይነት እስከ አንድ መቶ ሺህ የአሜሪካን ዶላር ዋጋ ያወጣል። አስቸጋሪ መንገዶችን የመቋቋም አቅሙና ማራኪ የሆነ እይታው መኪናው በልዩነት ከሩቅ እንዲጣራ ያደርገዋል። ሞባይስ በአፍሪካውያን ለአፍሪካውያን የተመረተና ለሀገር በቀል ምርቶች አንዱ ምልክት ያደርገዋል። ሰባተኛ በርኪን ኤስስሪ ሮድስተር ደቡብ አፍሪካ ለደቡብ አፍሪካውያን እንደ ክብር ለብሪታንያውያን ደግሞ የስፖርት መኪና ነው። ይህ ውብ የሆነው መኪና 35 ሚሊ ሊትር ቪክስ ኤንጂን ያለው እና እስከ 300 ሆርስ ፓወር የፈረስ ጉልበት ማመንጨት የሚችሉ ሞተሮች የተገጠሙለት ነው። ይህ ውብ የሆነ መኪና የአካል ክፍሎቹ ቀለል ካሉ ቁሶች የተሰሩ ሲሆን፣ ይህም የመኪናው ጉልበትና ፍጥነት እንደ ምላጭ እንዲሰላ ያደርገዋል። እያንዳንዱ መኪና በእጅ የሚገጣጠም ሲሆን ልዩ ትዕዛዞችን ጨምሮ የመኪናውን ዋጋ እስከ 120 ሺህ የአሜሪካን ዶላር ያደርሰዋል። ይህ መኪና መኪና ብቻ ሳይሆን የተሽከርካሪ አርት የታየለት ልዩ ምርት ነው ይባልለታል። ስድስተኛ ኢንዜማ ሞተርስ ደቡብ አፍሪካ። የደቡብ አፍሪካ ኩባንያ ኢንዜማ ኤልኤም ዋን የተባለ የሰርቶ ማሳያው ምርቶች ብቻ ይፋ ያደረጉ ቢሆንም ምርቶቹ ግን ታሪካዊና አስደናቂ ሆነዋል። ምንም እንኳን ሙሉ ለሙሉ ተመርተው ወደ ገበያ ባይወጡም በሰርቶ ማሳያው ለማየት እንደተቻለው መኪኖቹ የሚድ ኢንጂን ቪኤት ሞተር ገጽታና የካርቦን ፋይበር አካል ክፍል ያላቸው በመሆኑ ስሪታቸው ትንግርት ከሆኑ ከአውሮፓውያን ምርቶች ጋር የመወዳደር አቅም ያላቸው የተወሰኑ ሰርቶ ማሳያዎች ብቻ በመኖራቸው ዋጋውን በትክክል ማወቅ ባይቻልም ተመልሰው ወደ ገበያ ቢገቡ ግን ያለልዩ ትዛዝ ትዕዛዝ ከዘጠና ሺህ የአሜሪካን ዶላር በላይ ዋጋ ይኖራቸዋል ተብሎ ይገመታል። ጥሩ እድል ያለፋቸው ቢመስልም አፍሪካን ከንለሽ የለሽ ዓለም አቀፍ መኪና መስራት እንደምትችል ያረጋገጠ ልዩ መኪና ነው።